ይህንን መልእክት ቁጭ ብለህ እያዳመጥክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው ይላል ዲያቆን ሄኖክ ኃይሌ። ሰሞኑን በኦሮሚያ ክልል በአርሲ አካባቢ በኦርቶዶክስ እምነት ተከታዮች ላይ ተለይተው በተፈጸመባቸው ጭፍጨፋ የተሰማውን ሐዘን ባጋራበት መልእክቱ በዚች ቅጽበት ይላል ዲያቆኑ፣ በስጋ ውስጥ ሆነው ካሁን አሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው ይላል። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ አምስት እንደተገደሉ እየሰማን ነው ሰሞኑን ከሁለት ሺህ ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃ ወደ እንግልያ እያዘን ነው ከሰይፍ ልጇን ማስጣል ያልቻለች የአርሲዋን እናትስ እንዴት ዝም እንበላት ይላል ይህንን የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛው እንቅልፍስ ይኖር ይሆን ይላል የእነርሱ ሞት የእኛ ሞት ነው የእነርሱ መቁሰል የእኛም መቁሰል ነው የቦታ ለውጥ እንጂ በእነርሱ የደረሰ በኛም ሊደርስ ይችል ነበር ይላል ቤተ ክርስቲያን ምህላ እንድታውጅ ለተሰዉት ተገቢውን ክብርና ጸሎተ ፍትሐት እንድታደርግ እንጠብቃለንም ይላል ቤተ ክርስቲያን በየትኛውም ቦታ የንጹሐን ደም ዳግመኛ እንዳይፈስ እንደ ራሔል እምባዋን የምትረጭበት ጊዜ አሁን ነው የቤተ ክርስቲያን አስተዳደር ትኩረት ያልሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው ይላል ዲያቆን ሄኖክ። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማው ቤተ ክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊቷ ቤተ ክርስቲያንም በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተ ክርስቲያንም ምስጢራትም የሉም። ኦርቶዶክሳውያን ምእመናንም ይህንን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለመናቆር ሳይሆን ለጸሎተ ምሕላና ለሰብአዊ ስራ መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን፣ ይላል ዲያቆን ሄኖክ። የሌላ እምነት ተከታዮቹ ነው፣ ይህ በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ነው ብለው ጉዳዩን በተቋምም በግል የሚያወገዙ ሰዎችን እናከብራለን እናመሰግናለንም። ይበላችሁ ብለው የተሳለቁትንና በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን፣ አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፣ እስከ መሠረቷ ድረስ አፍርሱ፣ አፍርሱ ያሏትን ብለን ለሰማያዊ ዳኛ ሰጥተናችኋል። መዝሙር 137 ቁጥር 7። የንጹሐን ክርስቲያኖች ሞት ማብቂያው መቼ ይሆን? አቤቱ በቃችሁ ብለን ሰላም ላለማችን ሰላም ለሰው ልጅ ሁሉ ይሁን። እናንተም የተሰማችሁን ሀሳብና አስተያየት በኮሜንት ማስቀመጥ እንዳትረሱ።